የ14 ዓመታት ታሪክን ለመቀየር ዛሬ ከፍተኛ ተጋድሎ ያደርጋሉ። የኢትዮጵያ ሴቶች ብሔራዊ ቡድን በአፍሪካ ዋንጫ ከተሳተፈ ድፍን 14 ዓመታትን አስቆጥሯል። ይህንን የረጅም ጊዜ ታሪክ ለመቀየር ዛሬ ወሳኙ ምዕራፍ በድል ለመጀመር በታንዛኒያ ዳሬ ሰላም አመሻሽ አስራ አንድ ሰዓት ላይ የታንዛኒያ ብሔራዊ ቡድን ይገጥማል። የኢትዮጵያ ሴቶች ብሔራዊ ቡድን በአሰልጣኝ ዮሴፍ ገብረ ወልድ እየተመራ ለ26 ተጫዋቾች ጥሪ በማድረግ ለ25 ቀናቶች ለዚህ ጨዋታ ዝግጅ ሲያደርግ የቆየ ሲሆን አምስት ተጫዋቾችን በመቀነስ 21 ተጫዋቾችን በመያዝ ወደ ስፍራው ሰኞ ዕለት አቀንተዋል። ለአፍሪካ ዋንጫ ለማለፍ 180 ደቂቃ ብቻ የቀራቸው ሉሲዎቹ ይህን ጨዋታ በጥንቃቄ በመጫወት በሜዳቸው ለሚያደርጉት የመልስ ጨዋታ የማለፍ እድላቸውን ለማስፋት እያለሙ ወደ ሜዳ እንደሚገቡም ይጠበቃል። የታንዛኒያ ብሔራዊ ቡድን በአንጻሩ አሁን ላይ በምስራቅ አፍሪካ ካሉ ጠንካ ራ የሴት ብሔራዊ ቡድኖች መካከል አንዱና በርከት ያሉ በኢንተርናሽናል ደረጃ የሚጫወቱ ባለ ልምድ ተጫዋቾችን የያዘ ብሔራዊ ቡድን በመሆኑ ለሉሴዎቹ ከባድ ተጋጣሚ ሆኖ ይቀርባል ተብሎም ይጠበቃል። በዚህ ወሳኝ ጨዋታ በአሜሪካ ዲሲ ፓወር እየተጫወተች የምትገኘው ብሔራዊ ቡድኑን ለረጅም አመታት ስታገለግል የነበረችውና ባለ ብዙ ልምድ ባለቤት የሆነችውን የሎዛ አበራን ግልጋሎት ብሔራዊ ቡድኑ የማያገኝ በመሆኑ ቡድኑ በመጠኑም ቢሆን ይጎዳዋል ተብሎም ይታሰባል። በተመሳሳይ በሞሮኮ እየተጫወተች የምትገኘው አርያት ኦዶንግ ለዚህ ጨዋታ ትደርሳለች ተብሎ ቢጠበቅም እንዳልደረሰ ሲታወቅ በፊት መስመሩ ላይ ብሔራዊ ቡድኑ ክፍተት እንዳይፈጥርበትም ተሰግቷል። የኢትዮጵያ ሴቶች ብሔራዊ ቡድን ትናንት የመጨረሻ ልምምዱን ጨዋታው በሚደረግበት አዛም ኮምፕሌክስ ስታዲየም ሲያከናውን፣ ስብስቡ በሙሉ ጤንነት ላይ የሚገኝ ሲሆን ጨዋታውን ለማሸነፍ በጥሩ አእምሮዊና አካላዊ ዝግጅት ላይ እንዳለም ታውቋል። የሁለቱ ብሔራዊ ቡድኖች ጨዋታ አመሻሽ 11 ሰዓት በአዛም ኮምፕሌክስ ስታዲየም የሚከወን ይሆናል። ሉሲዎቹ በአፍሪካ ዋንጫ ለመጨረሻ ጊዜ የበቁት ከዛሬ 14 ዓመት በፊት 2004 እንደነበር የሚታወስ ነው።